ሰላም አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ ፉትቦል ካፌ ነው ፕሮግራሙ ዛሬ ምሽት የሚደረገውን ጨዋታ ደግሞ እንመልከት ሪያል ማድሪድን ከማንቸስተር ሲቲ ጋር የሚያገናኘው ጨዋታ በማድሪድ ሜዳ የሚደረግ ነው። ይህን ጉዳይ እናንሳ ሁለቱ ሰዎች እንግዲህ ከዚህ በፊት አንድ ላይ መስራት አጋጣሚ ነበራችሁ ግን በአሰልጣኝነት ለመጀመሪያ ጊዜ ነው የሚገናኙት እና ማንቸስተር ሲቲ ጥሩ ፎርም ላይ የመጣ ነው በምንልበት ወቅት ላይ መሆኑ ለሪያል ማድሪድ ጥሩ አይደለም ምናልባት ሊባረር ይችላል ይህንን ጨዋታ ከተሸነፈ የሚለው አስቴቶችም እየተሰጡ ነው የሚገኙት። ና ይህንን ጉዳይ እናንሳው። አንድ ግሌን መሪ የሚባል የቢቢሲ ብሮድካስተር አለ እና ማምናቸው የማድሪድ ጋዜጠኞች አሉ አለ እና ልክ ለቢቢሲ አንድ ዘገባ ምሰራ ከሆነ እነሱም ብቻ ጠቅሼ ነው ዘገባ ምሰራው ያን ያህል አምናቸዋለሁ አለ እና ከዚህ ጨዋታ በፊት እዛ ማድሪድ ነው ያለው ሲዘግብ ነው የሰማሁት እና አሎንሶ አደጋ ውስጥ ያለ ይመስላችኋል ወይ ብዬ እነዚህ ሁኑ ማምናቸውን እንደ ብዙ ጊዜ እንደ ዘገባ ምንጮቼ የምጠቀምባቸውን ማድሪድን መሰረት ያደረጉ ስለ ማድሪድ ስለ ሪያል ማድሪድ የሚዘግቡ ጋዜጠኞችን ጠየኳቸዋል። ምን እንዳሉ ስንገር ሂዝ ዴድ ሂዝ ዴድ ነው ያሉት፣ ይለያሉኛል፣ በቃ መሰናበቱ አይቀርም አሉኛል እና የሚገርም ነው ከአንድ ወር ተኩል በፊት ይሄንን ማሰብ አትችሉም ከሆነ ግን አሁን ይሄን እንዳነሳችው ለአሰልጣኙ ህልውና በጣም ወሳኝ ጨዋታ ተደርጎ እየተቆጠረ ነው። በሪያል ማድሪድ አሰልጣኝነት ለመቆየት ህልውና ነው። የሚሸነፍ ከሆነ ግን የሚያስባርረው በዚህ ጨዋታ ብቻ ምክንያት አይደለም። ከተሰናበተ የሚሰናበተው ግን የመጨረሻዋ ትሆናለች ማለት፣ ኢሚዲየት ምክንያቷ እችኛዋ ጨዋታ ትሆናለች ማለት ከተሸነፈ። ሪያል ማድሪድ ቻምፒየንስ ሊግ ሲመጣ እንደዚህ አይነት ጨዋታዎች ሲመጡ እንዴት ሞቲቬትድ እንደሚሆን እናውቃለን። ስለዚህ መሸነፉ ጊቭን አይደለም። ሲቲም እራሱ አስተማማኝ ቡድን አይደለም። የዛሬ ሳምንት ነው እኮ ስለዚ አምስት ለአራት ውጤት ነዋራ የነበረው ከፉላም ጋር ስለነበረው የአምስት አራት ውጤት ሲቲም ቢሆን ከሁለት ሺ አስራ ሰባት ከሁለት ሺ ሀያ አራት ድረስ የነበረው የማሸነፍ ማሽን አይደለም። እርግጠኛ ሆነች ምናምን ሪያል ማድሪድ ያሸንፋል ይሄንን ጨዋታ የምትይበት ዘመን አይመስለኝም። ከሁለቱ የተሻለ ሁኔታ ላይ ነው ያለው ግን ሁለቱም ሁለተኛ ናቸው በየሊጎቻቸው ለማንኛውም ግን ሁለቱ ደግሞ የድሮ ታሪክ ያላቸው የመምህርና የደቀ መዝሙር ታሪክም ያላቸው የባላጋራነት ታሪክ ያላቸው ናቸው። የማድሪድና የባርሳ ሰዎች በመሆናቸው የተነሳ ጓርዲዮላ መጀመሪያ ቶርመንት አድርጎት ነበር፣ ሻቢ አሎንሶ አድቅቆት ነበር አንድ ጨዋታ ላይ ለመጀመሪያ ጊዜ የተገናኙት በአሰልጣኝነት ጓርዲዮላ ትልቁ ድሉ ላይ ሪያል ማድሪድን አምስት ለዜሮ ባሸነፈበት ጨዋታ ላይ የሻቢ አሎንሶ የጆዜ ሞሪኞ ቡድን ያማካይ ስፍራ ተጫዋች ነበር። አምስት ለዜሮ አሸነፈ እና ጨዋታው ለሱ በጣም ከባድ ነበር። ከዚያ ግን ሌላ ጊዜ ደግሞ ሻቢ አሎንሶ የሪያል ማድሪድ ተጫዋች ሆኖ በጣም ወሳኝ ስትራቴጂ ተጫዋች ሆኖ 2014 ላይ ቻምፒየንስ ሊግ ባሸነፉበት ጊዜ በአሊያንዝ አሬና አራት ለዜሮ ሲያሸንፉ ደግሞ በጣም ቁልፍ ተጫዋች ነበር። ከጓርዲዮላ የአሰልጣኝነት ትልልቅ ሽንፈቶች መካከል አንደኛውን በሽንፈት ማርጅን እንዲሁም አንደኛ መሰለኝ ማለት ከአንደኞቹ አንደኛው ነው። አራት ለዜሮ ተሸንፏል። አምስት ለአንድ አምና ባርሰናል ተሸንፏል። በሰፊ ውጤት የተሸነፈባቸው ጨዋታዎች አሉ። በባርሰሎና አራት ለዜሮ ተሸንፏል። የሲቲ አሰልጣኝ ሆኖ በመጀመሪያ ሲዝኑ እንዲህ እንዲህ አይነት ሽንፈቶች ነበሩት። ግን የመጀመሪያ ትልቁ ሽንፈቱ ይሄኛው የሻቢ አሎንሶ አማካይ ክፍል ላይ በነበረበት ሪያል ማድሪድ በሜዳው አራት ለዜሮ የተሸነፈበት ነው። ይሄ የቶርመንተርነት ኃላፊነት ይባላል። አንደኛው አንደኛውን ያሸነፈበት ነው። ከዚያ ደግሞ የሜንተርሺፕ ወይም የአስተማሪነት ታሪክ ደግሞ ነበረው። ጓርዲዮላ ከሻቢ አሎንሶ ጋር አብሮ ስለሰራ በባየር ሚኒክ ከዚህኛው ሲዝን በኋላ መሰለኝ 2014 15ው ውድድር ዘመን እንዳበቃ ወደ ባየር ሚኒክ ወሰደው እና ለሁለት ዓመት አብረው በአሰልጣኝነትና በተጫዋችነት ሰርተዋል። ግን ሁለት ትልልቅ የታክቲክ አእምሮ ያላቸው ሰዎች በመሆናቸው ምክንያት ተመሳሳይ የሜዳ ስፍራ ላይ የተጫወቱ ተጫዋቾች በመሆናቸው ምክንያትና ሁሌም ሲጫወቱም እንዳሰልጣኝ ይጫወቱ የነበሩ ጥልቅ አሳቢዎች በመሆናቸው ምክንያት የሚኖራቸው ታክቲካዊ ውይይት የተጫዋች አሰልጣኝ ታክቲካዊ ውይይት ብቻ ነበር ለማለት የሚያስቸግር ይመስለኛል። የበለጠ ጠለቅ ያለ የበለጠ አናሊቲካል የነበረ ታክቲካዊ ውይይት እንደነበራቸው መገመት ትችላለች። አሁን ከዛ በኋላ ደግሞ ከአስር ዓመት በኋላ ደግሞ በባላጋራነት በድጋሚ በአሰልጣኝነት ግን፣ መጀመሪያ አሰልጣኝ ከባላጋራ ቡድን ተጫዋች ጋር አሰልጣኝ ሆኖ የራስ ተጫዋች ሆኖ ተጫወተ። ለሱ ሻቢ አሎንሶ አሁን ደግሞ ሁለት የአውሮፓ ሀያሎችን ይዘው በአሰልጣኝነት ሻቢ አሎንሶና ፔፕ ጓርዲዮላ ይገናኛሉ ማለት ነው የተለያየ አይነት ግንኙነት ነበራቸው ከዚህ በፊት ግን ለአሰልጣኝነት ለዋና አሰልጣኝነት መሰናዶ በሚያደርግበት ጊዜ ካጠናቸው ማሰልጣኞች መካከል አብሮት ሁለት አመት መስራቱ ሳይበቃ ወደ ሲቲ መጥቶ አጥንቷል የጓርዲዮላን አፕሮች ግን ራሱ ጓርዲዮላ ወደ እንግሊዝ ሲመጣ የመጀመሪያው የውድድር ዘመን ላይ ተቸግሮ ነበር በጣም ተቸግሮ ነበር። አሁን አሎንሶ ከተቸገረው በላይ በሪያል ማድሪድ ተቸግሮ ነበር። የሲቲ ፕሮጀክት ጊዜ የሚሰጥ ፕሮጀክት በመሆኑ ምክንያት ነው ሰርቫይቭ ያደረገው። እንደዚህ አይነት የውድድር ዘመን ያሳለፈው በሪያል ማድሪድ ቢሆን ኖሮ አሁን አሎንሶ የገጠመው የሽንፈት ዋዜማ ላይ ይሆን ነበር። ያኛው አይነት ሲዝን በሪያል ማድሪድ ቶለሬት አይደረግም። ፍሎረንቲኖ ፔሬዝ ለአስር የተለያዩ አሰልጣኞች ከሶስት ወር ያነሰ ጊዜ ሰጥተው ያ ከሶስት ወር እስከ አንድ አመት ያለ ጊዜ ብቻ ሰጥተው ያውቃሉ። አሰልጣኝ ቶሎ ቶሎ ያሰናብታሉ፣ ይታወቃሉ ፔሬዝ በዚህ ግን ወደ እንግሊዝ ሲሄድ ጓርዲዮላ ለእንግሊዝ እንግዳ ነው። አሎንሶ ግን ለእንግሊዝ እግር ኳስ ውስጥ ተጫውቶ ያውቃል። ስለዚህ ከባየር ሚኒክ ወደ ሲዲ ሲመጣ ሁለተኛ ኳሶችን መቆጣጠር አለበት፣ ሰከንድ ቦል መቆጣጠር አለበት ብሎት ነበር። የመጀመሪያው ሲዝ ላይ ያንን ማድረግ ነው ያቃተው ፔፕ እንጂ አሎንሶ እንዲህ ብሎ ነግሮት ነበር። የሊቨርፑል ተጫዋች ሆኖ ወደ 65 6 አመት ተጫውቶ ከሶሲዳድ ከመጣ በኋላ ወደ ማድሪድ እስኪሄድ ድረስ ረጅም ጊዜ የሚተዋወቁ ናቸው። ለዚህ ነው ፕሬስ ኮንፈረንሱ ላይ ሲከላከል ለተያየ ነው። ለሁለት አመት አብረን ነበር። ከሱ ጋር አብሮ መስራት ማይታመን ልምድ ነበር እና ቤተሰቦቻችንም በጣም ቅርብ ናቸው የሚል አስተያየት ሰጥቷል። ድጋፍ ሰጥቶታል። ሻቢ አሎንሶ ስለሆነ የማንም ድጋፍ አያስፈልገኝም ብሏል። ከዛ ስለ ጓርዲዮላ ሲጠየቅም ያለበትን ሲትዌሽን አውቃለሁ እንዲሁም ጌም ባለጌ የሚባለው ጋዜጠኛ ባህል ለመለወጥ እየሞከርክ ነው ወይ? ሪያል ማድሪድ ትናንት ሳነሰው የነበረ ባህል አለው። በአሰልጣኞች ጉዳይ ላይ በተመለከተ አሰልጣኞቹ ስታር እንዲሆኑ ሲስተሙ አይፈልግም ወይም አይፈቅድም፣ ወይም ታሪኩ እንደዛም ይፈቅድ አይደለም። ስቲል ስኬታማ ነው። አንድ ሞዴል ነው። የግድ ምንም ችግር ነው ማለት አይደለም። ግን የሪያል ማድሪድ ታሪክን ነው ትናንት ዲስከስ ለማድረግ የሞከር ነው አይደለም እና እኔ ባህል ለመለወጥ አይደለም። እኔ እኮ ማድሪድ ተጫዋች ነበር። ከአምስት አመት ማድሪድ ውስጥ ተጫዋች እንዴት እንደሚሰራ ይሄ ማሽነሪ አውቃለሁ አዳፕት የማድረግ ጉዳይ ነው እንጂ እኔ ባህል ለመለወጥ አይደለም ዚ የመጣሁት ብሏል። እየሰራ አይደለም ነገሩ እስካሁን ድረስ እና ከዛ የኤልክላሲኮ ጨዋታ በኋላ የቡድኑ ሁኔታ ጣፍንታ በድንገት የተለየ መልክ ያዘና፣ አሁን አሰልጣኙ ቋፍ ላይ ነው ያለው። ይሄ ጨዋታ የመጨረሻው ሊሆን ይችላል እየተባለ ነው አሁን። ሌሎች ስሞች መጠቀስ ጀምረዋል። የሚሆኑም አይሆኑም ቢሆኑ፣ ለምሳሌ ዚዳን ስም በድጋሚ ለሶስተኛ ጊዜ የክሎፕ ስም የአልቫሮ አርቤሎዋ ስም እንደዚህ አይነት ተጫዋቾች ስም ሲጠቀስ እንሰማለን። ያንን የኤል ክላሲኮን ጨዋታ አምስት ለሁለት ካሸነፈ በኋላ ለማድሪድ ሁልጊዜም ኤል ክላሲኮን ማሸነፍ አስፈላጊ ነው፣ ግን በተለይ አምና አራቱንም ጨዋታዎች ከባርሴሎና ጋር ተጫውቶ ተሸንፎ ስለነበር በጣም ትልቅ ድል ተደርጎ ነበር የተቆጠረው። ከዛ በሳምንቱ ቫሌንሲያን አራት ለዜሮ አሸነፈ። ስለዚህ ሁለት ጨዋታዎች ላይ ዘጠኝ ጎል አስቆጠረ። ሁለት ጎል ብቻ ነው የተቆጠረበት። ሁሉ ጥሩ ይመስል ነበር ግን ከዛ ጨዋታ አንድ ወር ተኩል በኋላ ረጅም ጊዜ ነው የሚመስለው፣ ግን አንድ ወር ተኩል በኋላ ስለ ስንብት ነው እያወራን ያለን። በአምስት ነጥብ ይመራ ነበር፣ በአራት ነጥብ እየተመራ ስለሆነ፣ በመልበሻ ክፍል ውስጥ ከአንዳንድ ተጫዋቾች ጋር ግንኙነቱ ጥሩ አይደለም ይባላል። በውጤት ጥሩ አይደለም ካለፉት ሰባት ጨዋታዎች፣ ከዛ የቫሌንሲያ ጨዋታ በኋላ ከሰባት ጨዋታዎች ሁለቱን ብቻ ነው ያሸነፈው። ግን በክለቡ ኤግዚኪቲቭ ቢሮዎችም ውስጥ ያሉ ሰዎች ደግሞ ስለ ኒክሌር ኦፕሽን ሱን ስለ ማሰናበት፣ ሌላ በጣም ሌላ አይነት ውሳኔ ስለ መወሰን እንዲያስቡ አድርጓል። ሸሜኒ ግን ትላንትና ሸሜኒ ቫልቬርዴም ሰሞኑን ሪያል ማድሪድ ውስጥ እየተፈጠረ ያለው ችግር የአሰልጣኙ ችግር አይደለም የሚል አስተያየት ሰጥተዋል። ትላንትና ከጨዋታ ፊት ሁለቱም አስተያየት ሰጥተዋል። ሸሜኒ ስንፈልግ ፕሬስ እናደርጋለን፣ ሳንፈልግ ፕሬስ አናደርግም፣ ኮንሲስተንት አይደለም በኛ የጨዋታ ፕሮች ከቪጎ ጨዋታ ፊት የነበረው የጨዋታ ፕላን ችግር አልነበረበትም። ግን አንዴ ያቺ ነጯን መስመር ካለፍን በኋላ ወደ ሜዳ ከገባን በኋላ ኃላፊነት ወኛ ነው ያንን ኤግዚኩት እያደረግን ያልሆን ነው እኛንን። በዚህ አሰልጣኝ ስር ብቻ አልነበረም ይሄ ችግር የነበረው አምናም ይኸው ችግር ነበረብን። ስለዚህ ተጫዋቾች ኃላፊነት መውሰድ አለባቸው፣ የአሰልጣኙ ችግር አይደለም ብሎ ተከላክሎታል። ቫልቬርዴም ከሱ ጋር ግንኙነቱ ብዙ ጥሩ አይደለም የሚባለውም ተጫዋች እንደዚሁ የኛ ችግር ነው የሚል አስተያየት ሰጥቷል። ግን እናውቃለን በመልበሻ ክፍል ውስጥ ያለው ሁኔታ ጤነኛ እንዳልሆነ አሁን በመላምት ብቻ በጭምጭምታ ብቻ የሚሰማ አይደለም። የሆነ ኢሪፊዩታብል ኤቪደንስ አለ፣ በቃ ግልጽ የሆነ ማስረጃ አለ፣ ግንኙነታቸው ጥሩ እንዳልሆነ። ግን ስለ ሁለቱ ሰዎች ካወራሁ በታክቲክ ብዙ ያስተማረኝ ሰው ይላል እንዴ፣ ባከነ የእግር ኳስ ሕይወት ነበረኝ እንዴ። እንግዲህ ከዛ በፊት ከሞሪኞ ጋር ሰርቷል፣ ከአንቸሎቲ ጋር ሰርቷል፣ ከቤኒቴዝ ጋር ሰርቷል፣ ከሬናል ዴኑ ጋር ሰርቷል፣ ከብሔራዊ ቡድን ከኛ ኪሳዝ፣ ከአራጎኔስ፣ ከዴልቦስኬ፣ ከእንደዚህ አይነት በጣም ትልልቅ አሰልጣኞች ጋር ሰርቶ ግን ከሱ ጋር ሲሆን የት ነበርኩ ምናምን እንድል አድርጎ ነበር የሚል አስተያየት ይሰጥና፣ ግን ለምሳሌ ምን ይናገራል መሰለሽ ከሜሲን ሀሰተኛ ዘጠኝ ቁጥር አድርጎ የገጥማቸው በነበረበት ጊዜ ይሰጣቸው ስለነበረው ታክቲካዊ ፈተና ሲናገር ከሜሲ ጋር መጫወትና እሱን በተለይ በሀሰተኛ ዘጠኝ ቁጥር እየተጫወተ መከላከል አስቸጋሪ ነበር። ምክንያቱም እኔ ቻቪን ነው ፕሬስ የማያደርገው። ቻቪን ፕሬስ ሳደርግ ከእኔ ኋላ ያለውን ስፔስ ሜሲ ያጠቃል እና ሁል ጊዜም ሁለት ለአንድ እንሆናለን። እኔ ብቻዬን ቻቪ እና ሜሲ አንድ ላይ። ከዛ ራሞስ ደግሞ ሜሲን ፕሬስ ያደርጋል፣ ከኔ ኋላ ያለው ተጫዋች ሜሲ ስለሆነ ይመጣና እሱን ፕሬስ ያደርገዋል። ይሄ ይሆናል ማለት ከራሞስ ጀርባ ደግሞ ሰፊ ስፔስ፣ ዳቪድ ቪያ ወይም ፔድሮ የሚያጠቁት ሰፊ ስፔስ ይፈጠራል ማለት ነው። እንደ አንድ አይነት ፈተና ይሰጡን ነበር። ከዛ ደግሞ አንዳንዴ ራሞስ ሜሲ እየመጣ ነው ይለኛል። ሜሲን ስከተል ፕሬስ ማድረግ ያለብኝን ቻቪየር ናዲዘን ነጻ ትወዋለሁ ማለት ነው። ከሜሲ ጋር እኔ በምቆይበት ጊዜ እሱን ማርክ ለማድረግ እሱን ማርክ ማድረግ ራሱ በጣም አስቸጋሪ ነው፣ ግን እሱን ማርክ በማድረግበት ጊዜ እኔን ሰው በምከተልበት ጊዜ ራሞስ ይመጣና ሜሲ እየመጣ ነው ሲለኝ ሜሲን እከተላለሁ፣ ቻቪ ነጻ ይሆናል። በጣም አስቸጋሪ ነበር ይላል። ከባርሴሎና ጋር መጫወት እና እንዲህ አይነት ውስብስብ ፈተና የሰጠኝ አሰልጣኝ ብዙ ያስተማረኝ አሰልጣኝ ነው ብሎ እንዲያውም አንድ ልክ ከቤርናቢው ለቀቅና ወደ አሊያንዝ አሬና ሄደ ለባይር ሚኒክ ፈርሙ እንደደረስኩ የቡድኑ የቅድሞ ውድድር ዘመን ዝግጅት ላይ ነው የነበረው እና የምሽት ምሽት ላይ ራት ነበረው በቡድኑ ባረፈበት ሆቴል። አንዴ ግን ወደ ክፍሌ ወደ እኔ ክፍል ና ሲለኝ እንኳን ደህና መጣ፣ ጉዞህ እንዴት ነበር? በረራው እንዴት ነበር? ም ሊላይ ነበር ይመሰለኛል ሁለት ሰዓት አስቀምጦኝ እዛው ስለ ታክቲክ፣ ስለ ቡድኑ፣ ስለ ስኳዱ የኔ የጨዋታ ስታይል ከቡድኑ ጋር እንዴት ፊት ማድረግ እንዳለበት ስለ ባየርን ሲስተም፣ ስለ ሁሉም ነገር ይነግረኛል። ኦብሰስድ የሆነ ሰው ነው። እና እንዴት ነው እነዚህ ሁሉ ዓመታት ያመለጡኝ? አልኩኝ ይላል። የኮችስ ቮይስ ላይ 2019 ኢንተርቪውን ዩቲዩብ ላይ ማግኘት ይቻላል። እዛ ላይ ተናግሯል። ግን የፔፕ ጓርዲዮላ ዘሜታሞርፎሲስ የሚል መጽሐፍ አለ። ማርቲን ፔር ነው የሚባል ስንት ሶስተኛው አራት መጽሐፍ ጽፏል። ማርቲን ፔር ነው ጓርዲዮላን በተመለከተ አንደኛው ኢንተርቪው ያደረገው ሻቢ አሎንሶን ሰውን ነበር። እንዲህ አይነት መቀራረብ ያላቸው ሁለት ሰዎች ናቸው እና ብዙ የሚከባበሩ ናቸው። ግን ሲቀጥረው ያኔ ወይም ወደ ባየርን ሲያስፈርመው ሲቀጥረው ሲያስፈርመው ምን ብሎ ነበር? የሆነ የሜንተርሽፕ ኃላፊነት መወጣት እንዳለብኝ ይሰማኝ ነበር አለ። ከማኑኤል ኖሄርና ከሻቢ አሎንሶ ጋር አደርጋቸው የነበሩ ውይይቶች ከተጫዋቾች ጋር ብቻ የሚደረጉ ውይይቶች አልነበሩ። ተስፋ ካላቸው አሰልጣኞች ጋር የአሰልጣኝነት ተስፋ ካላቸው ተጫዋቾች ጋር የሚደረግ ውይይት ነበር። ክራይፍ ለእኔ የዋለውን ውለታ ለሌሎች የመዋል ግዴታ እንዳለብኝ እንዲሰማኝ የሚያደርገኝ አንደኛው ሻቢ አሎንሶ ነበር ይላል። ሶ እንደዚህ የሚዋደዱ ናቸው ሁለቱ፣ ወይም እንደዚህ የሚከባበሩ ናቸው። ግን የስራ ኃላፊነቱ አደጋ ውስጥ ነው አሁን። በየሳምንቱ ውጤት ባጣ ቁጥር ኃላፊነቱ የበለጠ አደጋ ውስጥ ነው ያለው። ስለዚህ ሊያሰናብተው ይችላል ዛሬ ባየርን ማን ነው ጓርዲዮላ፣ የጓርዲዮላ ሲቲ የአሎንሶን ሪያል ማድሪድን የሚያሸነፍ ከሆነ ግን ጥቂት፣ እዚህ ነጥብ ላይ እንመለሳለን። ተመልሰናል። አድማቻችን አንድ ፌም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። አጋሮች አሉን አብረውን እየቆዩ ያሉት ኦቪድ አጋራችን ነው። ደማቁ የኦቪድ ሪል ስቴት ኦሜጋ የቅናሽ ኤክስፖ ደግሞ በአዲስ ነገር መጥቷል። ህዳር ሀያ ሁለት በደማቅ ስነ ስርዓት የተከፈተው የኦቪድ ኦሜጋ ልዩ ቅናሽ ከአምስት እስከ ሀያ በመቶ የሚደርስ የዋጋ ቅናሽ ብዙዎች የቤትና ና የሱቅ ባለቤት ማድረጉን ቀጥሏል። ቅዳሜና እሁድ ከመጡ ደግሞ ሌላ ተጨማሪ ቅናሽ ማግኘት ይችላሉ። በቅናሽ ላይ ቅናሽ አያሉም። ምን ይሄ ብቻ ከታህሳስ ስድስት በፊት በዚህ ታላቅ ሽያጭ ኤክስፖ ላይ ይገኙና ሌላ አስደናቂ እደል ተጠቃሚ የሆኑ በኦሜጋ ልዩ ቅናሽ የተሳተፉ ደንበኞቻችን ሶስት ሚሊዮን ብር የሚያወጣ ቤት በእጣ የማሸነፍ እድል ይኖራቸዋል። የቤቶቹ ሽያጭ እያለቀ ስለሆነ የእድሉ ተጠቃሚ የሆኑ ይፍጠኑ። ከአምስቱ ቦታዎች ወደ አመቾት ጎራ ይበሉ፣ ገርጂ ፌዴራል ቤቶች ቅጥር ግቢ፣ ኦቪድ አራት ኪሎ ሳይት፣ ገራን ገላን ጉራ፣ ኦቬድ ሳይት እና ጎልፍ ክለብ እንዲሁም ኢትዮ ኩባ ያገኙናል። ተጨማሪ መረጃ ዘጠና ሰባት ሀያ ሰባት ላይ ይደውሉ። ኦቬድ ሪል ስቴት ራያችን ልማት ነው ይላል። ኦቬድ ካቶሎል አጋራችን ነው። ከባድ መኪናው ከባድ ጥራት ያለ ሞተር ዘይት ይገባል ይላል ካቶል። በምጡቅ ኢንጂነሮች በረቀቀ ፎርማ የሰራው ካቶሎ ሌል የከባድ መኪናው ሞተር ያለምንም ችግር እያንዳንዱ ኪሎ ሜትር በከፍተኛ ጉልበት እንዲሄድ ያስችላል። ካቶል አቀበት ቢሉ ቁልቁለት ኮረብታዎች ሳይበግሩት፣ በካቶሎል ታከመ የከባድ መኪና ሞተር ከትራፊክ ውጪ ማንም አያስቆመውም። ካቶ ሎይል ከዝነኛ ካታር አየር መንገድ ካታር ወርስን ጨምሮ ከማርሴድስ አምራሽ ኩባንያ የምርት ጥራት ማረጋገጫ ባለቤት ነው። ካቶ ሎይል የሁሉም አሽከርካሪዎች ምርጫ ነው። አድራሻችን ጉፋ መብራት ወደ ጀርመን በሚወስደው መንገድ ላይ እንገኛለን። ለበለጠ መረጃ በስልክ ቁጥራችን በ0991 666777 ላይ መደወል ይችላል፣ ይላል ካቶ ሎይል። አጋሮቻችን እናመሰግናለን። የማንቸስተር ሲቲና ሪያል ማድሪድን ጨዋታ እያነሳ ነው የምንገኘው ሁለቱን አሰልጣኞች ሻቢ አሎንሶን እና ፔፕ ጓርዲዮላን እያነሳን ነው። እና እንግዲህ ያው በተለይ የሻቢ አሎንሶን ዛሬ በጣም ወሳኝ ጨዋታ የመሆኑ ነገር ነው ሳነሳ የነበረው። ያው እንግዲህ ብዙ የሚነሱ ነጥቦች አሉ። ለምሳሌ ከተጫዋቾች ጋር ያለው ግንኙነትን በተመለከተ አሁን እዚህ ጋር የሁለቱን ክለቦች የባርሰሎናና የሪያል ማድሪድን የፍልስፍና ልዩነት ታያለች። ለምሳሌ ፔፕ ሲመጣ መጀመሪያ ምድን ያደረገው የቡድኑን ስታሮች ሮናልዲን ዴኮን መሸኘት የስታር ሲስተም አልነበረም። ባርሴሎና ውስጥ ስታሮች ነበሩ፣ ግን ሲስተሙ የስታር ሲስተም አልነበረም። አሁን እዚህ ሪያል ማድሪድ ውስጥ ግን ተጫዋቾቹ በጣም ወሳኞች በመሆናቸው የተነሳ ትላንትና ሳነሳው እንደነበረው እንደዚህ አይነት ውሳኔ መወሰን ቀላል አይደለም። ለምሳሌ ዝላታን ኢብራሂሞቪች ከፍተኛ ኢንቨስትመንት ነበር አይደለ? ከኢንተር ሲመጣ ሳሙኤል ኤቶንና ገንዘብን እኮ ነው የሰጡት ለኢንተር። ኦፍ ኮርስ ዝላታን በጣም አስደናቂ በነበረበት ጊዜ ነው ያን ጊዜ ተደምሮ ከ80 ሚሊዮን ዩሮ በላይ ይሆናል የኤቶን ገንዘብ ተመን አውጥተሽለት እና ከዛ ጨምሮ የከፈሉት አርባ ምናምን ሚሊዮን ዩሮ ሲደመር የሆነ ቦታ ላይ ግን፣ ለታክቲኩም ይሆናል አይደለም ና ለጓርዲዮላ ሜሲን ሀሰተኛ ዘጠኝ ቁጥር አድርጎ መጠቀም የበለጠ የሚያዋጣ ነው ብሎ አመነ። በእርግጥም ከእግር ኳስ ታሪካዊ ውሳኔዎች አንደኛውን ሜሲን በምናውቀው መንገድ የሰጠን ውሳኔ ስለሆነ፣ ግን ከዓለም ውድ ተጫዋቾች መካከል አንዱን ከቡድን ውጭ ማድረግን ይጠይቃል። ሪያል ማድሪድ ውስጥ ይህን ማድረግ አትችኝ አሰልጣኝ ይሄን ማድረግ አይችልም። አሁን እኮ እነዚህ ተጫዋቾች ቤንች ምናምን አድርጓቸው አይደለም፣ በመደበኝነት ወይ እንደዚህ ከቡድኑ ሰስፔንድ አድርጓቸው ምናምን እኮ አይደለም። ግን ለምሳሌ አንዳንድ ብዙሃን መገናኛዎች ምን ይላሉ፣ ከፓሪስ ዣመጋ ያንን የዓለም የክለቦች ዋንጫን እንደ ኤክስፐሪመንታል ነበር ሻቢ አሎንሶ የወሰደው እና በዚያ የግማሽ ፍጻሜ ከፓሪስ ዣመጋ በሚደረገው ጨዋታ በሌቨርኩዘን ስኬታማ የሆነበትን የሶስት አራት ሁለት አንድ ፎርሜሽን መጠቀም ፈልጎ ስለነበር ትሬንት አሌክዛንደር አርኖልድን ዊንግ ባክ አድርጎ መጠቀም ፈልግ እና ቪኒሸስን ተጠባባቂ አድርጎ ሊያስጀምረው ነበር። እምባፔ ገና ከጉዳት መመለሱ ስለነበር ቪኒሸስም እምባፔ አንድ ላይ ጀምረው ተመሳሳይ የሆነ የፕሬሲንግ ኤነርጂ ቡድን አይኖረውም ብሎ ስለሰጋም ቪኒሸስን በታክሲካዊ ምክንያት ተጠባባቂ ወንበር ላይ ሊያደርገውም ወስኖ ነበር። በኋላ ትሬንት ሲጎዳ ቪኒሸስ ተጫወተ ያን ጨዋታ። ቬኒሽስ ደግሞ ለአራት አመት ከዛ በፊት የመጨረሻው ሲዝን ላይ ከዚዳን ጋር ለአንድ አመት በተለይ ግን በአንቸሎቲ ስር ለአራት አመት የሪያል ማድሪድ አይነካ ተጫዋች ነው የነበረው። አሀ እኔ ላይ ነው የመጣው ይሄ ሰው ማለት ነው ምናምን ብሎ እንዲጠራጠረው አደረገው ይላሉ። የነገሩ ስር እዛ እዛ ጨዋታ ላይ ነው ያለው ይላሉ። ቬኒሽስን ተጠባባቂ ወንበር ላይ ለማስቀመጥ አስበው ስለነበር በኋላ ያሰለፈውም በትሬንት እዛ ጨዋታ ላይ መሰለፍ አለመቻል የተነሳ ነው። የውድድር ዘመኑ ሲጀመር ግን ችግር አልነበረም። ማለት ቢያንስ በውጤት እየቀየረ ያስወጣዋል 10 ደቂቃም 13 ደቂቃም ሲቀረው አንዳንድ ጊዜ ሮድሪጎን የተወሰኑ ጨዋታዎች ላይ ከ13 ጨዋታ አስሩን ጀምሯል። ሶስቱ ነው ሮድሪጎ የጀመረው። ግን ስቲል እነዛ ሶስት ጨዋታዎች ላይ ተጠባባቂ ወንበር ላይ መቀመጡ አስከፍቶት ነበር። ስለዚህ መጀመሪያውኑ ክረምት ላይ ከኔ ጋር ይሄ ሰውዬ ችግር ሳይኖርበት አይቀርም ብሎ እንዲጠረጠር አደረገው። በጣም አስገዳጅ ካልሆነ በስተቀር ተጠባባቂ ወንበር ላይ የማይቀመጥ ተጫዋች ከመጀመሪያዎቹ አስራ ሶስት ጨዋታዎች አስሩን ቢጀምርም ግን በነዚህ አስሩ ጨዋታዎች መሀል ደግሞ አስራ አምስት ደቂቃም አስር ደቂቃም ሀያ ደቂቃም ሲቀረው እየተቀየረ ይወጣ ስለነበር ከዚህ በፊት እንዳነሳ ነው ያ የአይነኬነት ኢንታይትልመንቱን ማጣት ጀመረ። እና ችግሩ ከኤል ክላሲኮ በፊትም የጀመረ ነው ቆይቷል። እስከ ኤል ክላሲኮ ጨዋታ ድረስ ኤል ክላሲኮ ጨዋታን ጨምሮ ከአስራ ሶስት ጨዋታ አስራ ሁለት አሸንፎ ነበር የጀመረው ነገሮች ኤክስፕሎድ ማድረግ የጀመሩት ከዚያ በኋላ ነው። ሌሎች ግን ምን ይላሉ? የማድሪድ መልበሻ ክፍል ውስጥ ለምሳሌ ብዙ የብራዚላያን ፕሬዘንስ አለ። ድሮ ባርሴሎና ውስጥ ነበር እንደዚህ በዙ የነበሩት ብራዚላያን። ቪኒሸስ አለ፣ ሮድሪጎ አለ፣ ኤንድሪክ አለ፣ ኤደር ሚሊታዎ አለ። እንደዚህ ብዙ ብራዚላያን አሉ ቡድን ውስጥ እና ብራዚላያኑ ለምንድ ነው ኤንድሪክ የማይጫወተው የሚል አቋም አላቸው። ለምንድ ነው ብዙ የማይሰለፈው የሚል አቋም አላቸው። አንድ ኢምፖርታንት ብሎክ ነው የብራዚላያን ብሎክ። ግን ብቻቸውን አይደሉም። ዩኒካ ለፋት የሚባል ሰዋል ዳይሬክተር ሁሉንም ብራዚላውያን ያመጣቸው ደግሞ እሱ። ዩኒካ ለፋት ከአንድ የሪያል ማድሪድ ወሳኝ ኤግዚኪቲቭ ጋር ግንኙነቱ ጥሩ አይደለም ማለት ነው። በዚህ ምክንያት አሁን እንግዲህ ምባፔ ዛሬ ላይሰለፍ ይችላል እየተባለ ነው። የጣት ጉዳት ነበር፣ አሁን ደግሞ የእግርም ጉዳት ገጥሞታል እየተባለ ነው። ስለዚህ ካልተሰለፈ ኤንድሪክ መጫወት ሊኖርበት ይችላል። ግን እስካሁን ድረስ የተጫወተ አይደለም እንደምታውቂ። ሌላው ደግሞ እንግዲህ ሪያል ማድሪድ ውስጥ ኢንተርቬንሽኒስት አሰልጣኝ አይወደድም ምናምን ስንል ለምሳሌ ራፋኤል ቤኔቴዝ ረጃጅም ዝርዝር ታክቲካዊ ዝግጅት በማድረግ የሚታወቁ ናቸው። እንዲያውም የመጀመሪያ የላፕቶፕ አሰልጣኝ ይባላሉ። እሳቸው ጠንካራ ዝርዝር ዝግጅት የማድረግ ኢዲዮሲንክረሲ የነበራቸው ሰው ናቸው። በዚህ ነው ቤኔቴዝ ቤኔቴዝን የሆኑት። የሪያል ማድሪድን ስራም ያገኙት በዚሁ ለዝርዝር ጉዳዮች ባላቸው ከፍተኛ ትኩረት የተነሳ ነው። ሄዱ ግን ወደ ማድሪድ ይህንኑ ሜተድ ይዘው፣ አልሰራም። እነዛ ረጃጅም የቪዲዮ ሴሽኖች፣ ረጃጅም የቪዲዮ አናሊሲሶች፣ ታክቲካዊ ትኩረቶች፣ ብዙ ትዕዛዞች ነጻነት የሚገድቡ ናቸው ተብሎ ስለታመነ ከተጫዋቾቹ ጋር ችግር ውስጥ መግባት ጀመረ። አሁን ከቤሊንጋም ጋር ለምሳሌ ግንኙነቱ ያን ያህል ነው የሚባልበት አንደኛው ምክንያት ቤሊንጋምን በተደጋጋሚ ኮሬክት ያደርገው ነው ትእዛዝ ይሰጠው ነበር። ምን ይመስለኛል አንድ አይነት ተጫዋቾች ደግሞ ቤሊንግሃምን ጄራርድን የሚያስታውሰው ነገር ይመስለኛል። ጄራርድ ከቤኒቴዝ ጋር በታክቲካዊ ጉዳዮች ላይ ብዙ የመግባባት ችግር ነበረበት። ለምሳሌ የቡድን ባላንስ በሚጠበቅበት የአማካይ ክፍሉ ልብ ላይ አይጠቀሙበትም። ሻቢ አሎንሶን ራሱን እነሃቪየር ማሼራኖ ነው ብዙ ጊዜ ይጠቀሙ ነበር። ትንሽ ቆይተው ሉካስ ሌይቫን እንደዚህ የበለጠ ዲሲፕሊን እንዲሆኑ ተጫዋቾች ለሎስት ኮዝ ይሮጣል። ዝም ብለህ አትሩጥ ብክነት ነው፣ ታክቲካዊ ስትራክቸሩን ያፈርሰዋል የሚል ቅሬታ ስለነበራቸው ሁሌ ወይ ወደ ግራ አድልቶ ወይም ከአጥቂው ጀርባ ያለውን የአስር ቁጥር ቦታ ነበር ይሰጡት የነበረው። ቤሊንጋምም እንዲሁ ትንሽ ስትራክቸር የሚያፋልስ ነፃነት የሚፈልግ ተጫዋች ነው ብሎ ያምናል። ልክ ጄራርድ አይነት። ስለ ቫልቬርዴም ተመሳሳይ አሁን በጣም ፖዚሽናል አሰልጣኝ ነው እነዚህ ተጫዋቾች ደግሞ መለቀቅ የሚፈልጉ አሰልጣኝ ተጫዋቾች ናቸው፣ ነጻነት የሚፈልጉ ተጫዋቾች ናቸው። እና በዚህ ምክንያት ቤሊንግሃም እየጠራ የእሱም የእሱም ስታፍ አባላት ስለ ፖዚሽኒንግ ብዙ ይነግሩታል። አሁን ይሄ በጣም ትልቅ ተጫዋች ነው፣ ብዙ ገንዘብ የተከፈለበት የባሎንዶር ሶስተኛ የመጀመሪያው ሲዝኑ አስደናቂ ኦሬዲ ቻምፒንስ ሊግ፣ ላሊጋ ምናን ያሸነፈ ተጫዋች ነው። ኢምቦልደንድ ነው በዛ ሲዝኑ ምክንያት፣ በጣም ከፍ ያለ በራስ መተማመን ላይ ያለ ተጫዋች ነው እና ይህም የሚያግባብ አልሆነም። ሁለቱ ነው፣ እሱን ባለማሰለፍ አይደለም። ኤኒዌይ የተጫወቱ ነው እነዚህ ተጫዋቾች እነዚህም ችግር መሆን ጀምረዋል። አሁን ደግሞ አንዳንዶቹ ደግሞ የሚሉት ለምሳሌ ባለፈው እሮብ እለት መሰለኝ በሳን ማሜስ ከአትሌቲክ ቢልባው ጋር የተጫወቱት፣ ሀይለኛ የዲስፕሊን ሰው ነው። እንዲሁ ስታዩም እንደዚ አይነት ሰው ነው። ለዲስፕሊን በሰዓቱ ቦታ ላይ ስራ ቦታ ላይ ለመገኘት ለምናምን፣ ጓርዲዮላ የሚያደርገው ማለት ተመሳሳይ ነገር ነው አንዳንድ ቦታ ግን አይሰራም። ይኸው ሜተድ እና ለምሳሌ ተጫዋቾቹ እስካሁን ድረስ የለመዱት በቢልባው ጨዋታው በሚደረግበት ጊዜ ያው በፕራይቬት ጀት ነው የሚሄዱት። በአስር ደቂቃ ምናም ሊሆን ይችላል በረራው። ግን በጨዋታው እለት ነው የሚሄዱት። እሱ ደግሞ የሚያምነው ለቲም ቦንዲንግ፣ ጨዋታው ነገ ከሆነ የሚደረገው ዛሬ ተሰብስበን ሆቴል ማደር አለብን ብሎ ያምናል። ብዙ አሰልጣኞች ያደርጉታል። እሱ ተጫዋቾቹ ግን ይህንን የትራቨል አሬንጅመንት አልለመዱ እና ቀድሞ ወሰዳቸው ጨዋታው ሮብ ሊደረግ ማክሰኞ፣ በዚህም ተናዶ ነበር አሉ። ጨዋታው ላይ ጥሩ ቢጫወቱም የሪያል ማድሪድ ከዚህ የውድድር ዘመን የተሻሉት ፐርፎርማንሶች መካከል አንዱ የዛሬ ሳምንት የነበረን ቢሆን በትራቨል አሬንጅመንቱ ቤታቸው ማድሪድ ውስጥ ባለማዳራቸው ነው ደስተኞች አልነበሩ እና አስቸጋሪ ነው ብቻ። የማድሪድን ባህል ተላምዶ የራስን ስታይል ኢምፖዝ አድርጎ ውጤትም እያመጡ መሄድ በጣም አስቸጋሪ ነው። ከዛ አሰልጣኙ ደግሞ በዚህ እንደተከፉ ስላየ መሰለኝ መሰለኝ የሁለት ቀን ረፍት ሰጣቸው። ከሴልተው ጨዋታ በፊት አንድ ልምምር ነው የሰሩት፣ ተዛባ አኩርፈው ስለነበር ሜቢ በደንብ ፕሬፓሬሽን ጥሩ የተሟላ ፕሬፓሬሽን አልነበራቸው ማለት ዝግጅት አልነበራቸው ማለት ነው። አይታወቅም። እንዲህ እንዲህ አይነት አስቸጋሪ ነገሮች አሉበት እና በዚህ ሁኔታ ውስጥ እያለ ተከላካዮቹን በሙሉ አቶ ኤደር ሚሊታው ተጎርቷል። ያው ብዙ የጉዳት ታሪክ ያለበት ነው። ዲን ሀውሰን እዚህ ጨዋታ ላይ አይሰለፍም። አላባ አይሰለፍም። ሜንዲ አይሰለፍም። ከአስር የሪያል ማድሪድ ተከላካዮች ሰባቱ ነው ስድስቱ የሉም የዛሬው ጨዋታ ላይ እና የኤምባፔን ጉዳይ አጠራጣሪ ነው። ከአስሩ ሰባቱ የዛሬው ጨዋታ ላይ አይሰለፉም ትሬንትን ካርቫሃልን ጨምሮ። ግን በተለይ የካርቫሃልን ማጣቱን ጎርቶታል ይላሉ። ከካርቫሃል ጋር አብሮ ተጫውቷል። ያጣው በዝውውር አይደለም ግን በጉዳት ምክንያት ከመልበሻ ክፍሉ ይልቅ በአብዛኛው የትሪትመንት ክፍል ውስጥ ነው የሚኖረው እና አንዳንዴ ልክ አሰልጣኙ ዲፌንድ የሚያደርግ ሰው ያስፈልጋል። ያንን ኃላፊነት የሚወስድም ሌላ ሰው አላገኘም። ስለዚህ ተጋልጧል አሁን። እና በዚህ ምክንያት ለአሎንሶ በጣም አጣብቂኝ በሆነ ጊዜ ነው የቀድሞ መምህሩን ባላጋራውም ሆኖ ከዚህ በፊት በባርሴሎና ሪያል ማድሪድ ባላጋራነት አብሮት የነበረ ግን ሪያል ማድሪዶችም የማይወዱት የባርሴሎና አሰልጣኝ ነበር። የባርሴሎና ተጫዋች ነበር። ኩሩ ባርሴሎናዊ ነው። ካታሎኛዊ ነው።